እንግዲህ እንቀጥላለን ሀሳባችንን በጣም መሰረታዊ መሰረታዊ የሚባሉ ነገሮችን እያነሳን ነበረ፣ ያው በደንብ እያነሳን የቆየ ነው። አሁን ደግሞ እስ እንደምታውቀው ብዙ የሌሎች መኪና ባለቤቶች አሉ። አዲስ ለምሳሌ ያለፈውን ክረምት ላይ ያልነበሩ ዘንድሮ አዲስ የተቀላቀሉ የሌሎች መኪና ባለቤቶች ይኖራሉ እና አንዳንድ ጥያቄዎች ይኖሯቸዋል። ክረምት ላይ በሚሆንበት ጊዜ ምን አይነት ጥንቃቄ ልናደርግ ይገባል? እንዴት ነው የሌሎች መኪናችንን በዝናብ ውስጥ ማሽከርከር የሚኖርብን? ሁሉም ተሽከርካሪ እኩል የዝናቡን ነገር የመቋቋም አቅም አለው የሚሉትን ነገሮች በስፋት እናያለን። ከመጀመሪያው ስንጀምር እንደምታውቀው ከዚህ በፊትም በስፋት አውርተኗል። አንድ ተሽከርካሪ መኪናው የሌት ሞተሩ የሚሆን ባትሪ የሚሆን ሲል የተደረጉ ናቸው። ከዋተር ፕሩፊንግ ውሃው እንዳይገባባቸው የተደረጉ ሞተራቸው የተሸፈኑ ናቸው። ነገር ግን ያ ነገር እኩል አይደለም። በተለይ ክረምት ወራት ላይ ከአንዱ ሞዴል አንዱ ሞዴል ይለያያል። ተመሳሳይ ሞዴል ሆነው ራሱ በትሪም ሌቭል ልዩነት አላቸው። ኤሌክትሮኒክስ እቃዎች ላይ ልምድ ያላቸው ሰዎች ብዙ ጊዜ አይፒ ፕሮቴክሽን፣ ወይ ደግሞ ኢንግሬስ ፕሮቴክሽን የሚባል ነገር አለ። ከዚህ በፊትም አንስተን ነበረው እነዛ ነገሮች ይህንን አይፒ ፕሮቴክሽን የሚለው ኤሌክትሪክ መኪና ላይ በሚሆንበት ጊዜ የኤሌክትሪክ መኪና ባትሪውንም የኤሌክትሪክ መኪና ሞተሩንም ከዚህ በተጨማሪ ደግሞ ቻርጀሩንም ያጠቃልላል። እነዚህ ነገሮች መታሰብ አለባቸው። ለምሳሌ አይፒ ኢትዮጵያ ውስጥ በጣም ጥሩ የሚባሉ ተሽከርካሪዎች አይፒ 67 እና 68 የሚባሉት ለኢትዮጵያ አየር ንብረት በክረምት ወራት ላይ ራሱ ጥሩ ናቸው። አሁን አይፒ 67 ምንድን ነው እያለ ሊሆን ይችላል ሰው ግራ ሊጋባ ይችላል። አይፒ 67 ያው ኢንግሊዝ ፕሮቴክሽን ነው። ስድስት የመጀመሪያው የሚነግረን ከስድስት ነው የሚያዝለት ከአንድ እስከ ስድስት ነው ያሉት። ያ ምንድነው ከጠጠር ከአዋራ እነዚህ ሶሊድ ከሆኑ ማቴሪያል ወይ ደግሞ ጠጣር የምንላቸው ማቴሪያሎች አዋራዎች ምናም ከነሱ ና ሞተሩ ምን ያህል ተሸፍኗል የሚለውን ነገር ይነግረናል። ሁለተኛው ቁጥር ደግሞ ከስምንት ነው የሚያዘው። ያቺ ስምንት ደግሞ ምንድነች ከውሃ ነገሮች። ለምሳሌ ይፒ 61 የሆነ 62 የሆነ ብንል መኪናው ስድስት ማለትም ወይ ደግሞ ከስድስቱ ስድስት ያገኛል፣ በአቧራ ጠጠር፣ የመከላከል አቅሙ። በዛኛው በኩል ላይ ደግሞ አንድ ካገኘ በጣም የወረደ ነው ማለት ነው። ያ ነገር መከላከል የሚችለው ከትንንሽ ወጨፎች ምናምን፣ ሁለት ሲሆን ለማጠብ እንደዚህ እያለ ይሄዳል። ይህ መኪና ላይ በሚሆንበት ጊዜ ብዙ ጊዜ አይፒ 67 ከ65 ጀምሮ እስከ 68 ድረስ ይሄዳሉ። 66 ላይ ለምሳሌ በምናጥብበት ጊዜ እንዳንቸገር፣ ጎርፎች፣ ውሃዎች ላይ ደግሞ በቀላሉ ማለፍ እንድንችል አሁን ከተማ ውስጥ እንደምታውቀው ክረምት በሚሆንበት ጊዜ ጎርፎች ምናምን ያጋጥሙናል። እነዛ ላይ ሳነሳጋቅ እንድናልፍ ያደርገናል። 67 በሚሆንበት ጊዜ ደግሞ አንድ ሜትር የሚያህል ውሀ ርዝመት ያለው ለምሳሌ ጎርፍ መ አንድ ሜትር የሚያህል ቢይዘን 30 ደቂቃ ያክል ባትሪ ውስጥ ሳይገባ ሞተር ውስጥ ሳይገባ ሰላም እንደሆነ ይቆየልናል ማለት ነው። አይፒ 68 በሚሆንበት ጊዜ ምንድነው የምናገኘው እስከ 3 ሜትር የሚያህል ውሃ ወደ ላይ ከፍ ያለ እስከ አንድ ሰዓት ድረስ እዛ ውስጥ ቢቆይ ባትሪው፣ ሞተሩ ምንም አይሆንም እንደማለት ነው። ለምሳሌ እንደ ኤግዛምፕል ብንወስዳቸው እንደ ምሳሌ ነገር ብናያቸው፣ አይፒ 67 ያላቸው ተሽከርካሪዎች ቢዋይዲ ሴጉል ከፍተኛው ትሪም ሌብል፣ ቢዋይዲ ኢቱ፣ ቢዋይዲ ዩን ፕላስ፣ ቢዋይዲ ሲንኩ ፕላስ፣ ከዚህ በተጨማሪ ደግሞ ሌሎችም ፉል ኦፕሽን ደግሞ ያላቸው ነገር ከፍ ያሉ ተሽከርካሪዎች ላይ እናገኛለን። ከዚህ በተጨማሪ ደግሞ ይፒ 68 ምንለው ላይ የምናገኘው ቅድም ስናወራ የነበረው ኤሮፕ ማርኬት ላይ የሚሸጠው ቢዋይዲ ኤሮፕ ላይ ቢዋይዲ አቶ ስሪ የሚባላው እኛ ጋር ቢዋይዲ ዋን ፕላስ የሚባለው ተሸርካሪ ይፒ 68 ናቸው፣ የመከላከል አቅማቸው። ከዚ በጨማሪ ደግሞ ቢዋይዲ ታንግ የምንለው ተሸርካሪ ይፒ 68 ነው የማለት ቅድም እንዳወራ ነው፣ እስከ 3 ሜትር የሚያክል ውሃ 30 ደቂቃ ውስጥ የመቆየት አቅም አለው ማለት ነው። ይህ በመንገድ ላይ በምንሄድበት ጊዜ ነው። ቻርጅ ስናደረግ ደግሞ መጠንቀቅ ያለብን ነገሮች አሉ። ቻርጀሮቻችንም አይፒ ፕሮቴክሽናቸው የተሟላ መሆን አለበት። አንዳንድ ጊዜ አያስተውለ ከሆነ ዝናብ እየዘነበ ቻርጅ የሚያደረግ ሽከርካሪ አለ። ያን በምናደረግበት ጊዜ ይችላልም አይችላልም፣ ዲፔንድ። አዎ ይኖራቸዋል፣ ግን መጠን ይኖራቸዋል። እንዴት አድርገው የራሳቸውን መለየት እንዳለባቸው እዛ ላይ መኪና ባትሪውን በምንገዛበት ጊዜ እላዩ ላይ አይ ፒ ፕሮቴክሽን ወይ ደግሞ አይ ፒ የምትል ነገር አለች። አይ ፒ ብላ የምትነግረን ቁጥር ቅድም እናወራ ነው ያላቸው ነገሮች 67፣ 68 እነዚህ ቁጥሮች አሉ። ከውሃይ ምን ያህል ይከላከልልናል አይከላከልልንም የሚሉትን ነገሮች እነሱን ነገሮች በደንብ ማየት ያስፈልጋል። መኪናውን ስንገዛ ማለት ነው። አንዳንድ ብራንዶች መኪናውን ስገዛ ሁለት ቻርጀር የሚሰጠለ ሌቭል ዋን እና ሌቭል ቱ የሚሰጠለ አንዳንዱ ሌቭል ዋን ብቻ ሰጥቶ ሌቭል ቱ በራስ ከውጭ የምገዘው አለ። ከውጭ የሚገዙት ላይ እንደዚህ አይነት ጥንቃቄዎች ማየት ያስፈልጋል። ዋጋቸው ከፍተኛ ልዩነት ነው ያለው። የአይፒ ፕሮቴክሽን ያላቸው አንዳንዶች ባትሪዎች አንዳንዱ ቻርጀሮች ከዚህ በፊት ማሩሳ ናቸዋል። ፓወር ባላንስ የሚሰሩ አሉ፣ የማይሰሩ አሉ። እነዚህ ነገሮችን በደንብ አስተውለን መግዛት ያስፈልጋል። ግን በዚህ ሶሻል ሚዲያ ላይ ሆነ ምናልባት ቻርጀሮችን ሲያስተዋውቁ ውሃ ውስጥ እየነከሩ ምናምን ለማሳየት ይሞክራል። ኖርማሊ ግን አንደኛ በደንብ አድቫንስድ የሆነ ጥንቃቄ ቢደረግ የተሻለ ነው ለሁሉም ነገር ቢቻል ቢቻል ቢቻል ቢቻል አሁን ሁሉም ሰው የተሟላ የሚኖርበት ቤት ቻርጅ ለማድረግ የተሟላ ሼድ ያለው ምናምን ነው ለማለት ያስቸግራል። ምክንያቱም ኢትዮጵያ ውስጥ እንደምታውቀው አብዛኛው በኪራይ ቤት ነው ያለው፣ በቃ ከቦታ ቦታ እየቀየረ የሚኖር ሰው ነው ያለው። ስለዚህ ቻርጅ ስናደረግ ማድረግ ያለብን ጥንቃቄ የቻርጅንግ ፖርቱ ተቀባዩዋ ማለት ነው፣ እሷ ላይ ብዙ ጊዜ ውሃ ጽድታ ብናረጋት ውሃ ነገሮች እንዳይኖሩ አጽድተን ቻርጅ ብናረገው፣ ዝናብ ቢዘንብ እንኳን አይ ቪ ፕሮቴክሽኑ ከፍተኛ የሆነ ተሸርካሪ ላይ ችግር የለውም። ብዙ ጊዜ ባይመከርም ከችግር አንጻር ነው የምናነሳው። ብቻል ብቻል መኪናውን ቻርጅ በምናደርግበት ጊዜ ሼድ ያለበት መሸፈኛ ያለበት ቢሆን ይመከራል። ያ ነገር ብዙ ጊዜ የማይገኘ ከሆነ ደግሞ እንደዚህ የአይፒ ፕሮቴክሽናቸው ከፍ ያሉ ባትሪውን ስንቀበል ራሱ ቻርጀሩን መኪናውን በምንገዛበት ጊዜ ቻርጀሩን ስንቀበል አንድ አፍታ ማየት ያስፈልጋል። ምን አይነት ነው ይሄ? እስከ ምን ያህል ጊዜ ነው አይፒ ፕሮቴክሽን? እዛ ላይ ያለውን ነገር ስካን አርገን ወይ ፎቶ አንስተን ለጎግል ብንሰጠው በዚህ በዚህ ምን ያህል እንትን ይልናል። ይሄ እንደዚህ ወጨፉና ዶፍ የሆነ ዝናብ ላይ ራሱ ልዩነት ያላቸው ቻርጀሮች አሉ። እነዚህ ነገሮች ጥንቃቄ ማድረግ ያስፈልጋል። ሌላኛው ነገር ደግሞ የመኪናውን ንጽህና መጠበቅ ነው። የመኪናውን ንጽህና እንዴት? ጭቃ ነው ምንድን ነው ያስቸገረናል። እንደዚህ በምናደረግበት ጊዜ አሁን አስተውለ ከሆነ ጠዋት ላይ አጥበኸው ወተ ማታ ላይ ስገባ ጭቃ በጭቃ የሚሆንበት መኪና ላይ እኔ ማ ለምን አስር ያጥበዋለሁ የምትለው ብዙ ጊዜ የነዳጅ መኪኖች ላይ እንደዚህ ተብሎ በሁለት ቀን በሶስት ቀን በአራት ቀን የሚባል ነገር አለ ነገር ግን የነዳጅ የኃይለች መኪና በሚሆንበት ጊዜ ጭቃው ተለጥፎ ሲቆይ የሚያመጡት ነገሮች ጥሩ አይደለም በተሻለ መጠን ንጽህናውም መጠበቅ አለብን በስነ ስርዓት በደንብ ነው ይህን አስረግጠን ነው ንጽህና ላይ መጠበቅ አለብን ነገር ግን እዚህ ላይ መታሰብ ያለባቸው ነገሮች አሉ ለምሳሌ መኪናችንን የምናሳትበው እኛ ራሳችን ሳይሆን የምናሳትብ ከሆነ ለላቪያጆች በምንሰጥበት ጊዜ አንዳንድ ተሽከርካሪዎች ሰርቪስ ሞድ ላይ ካልሆነ ዋይፐሩን ስታነሰው ተመልሶ ዋይፐሩን የመስበር ባህሪ ያላቸው፣ ይህንን እንግዲህ የዛኛው ላይ ያለው ሰው እንዲያውቀው ኤክስፔክት ማድረግ አይጠበቅብን። ምክንያቱም እኛ ያላወቅነውን ነገር ሰው እንዴት ኤክስፔክት እናደርገዋለን? ስለዚህ መኪናውን በምንሰጥበት ጊዜ ሰርቪስ ሞድ ላይ አድርገን ብንሰጠው ምንም ችግር የለውም። መኪናውን ማሳጠብ ይኖርብናል፣ ትክክል ነው። ስናሳጥብ ግን በጥንቃቄ መኪና የሌለት መኪና አውቀን ከተጠቀምንበት ያን ያህል ጉዳት የለውም። በጣም ጥሩ የሚባል ነው፣ ሁሉ ነገሩ ዘመናዊ የሆነ ተሽከርካሪ ነው። ነገር ግን ይህንን ሳናደርግ ከዚህ ይልቅ በተለም በልምድ ብቻ የምናረጋቸው ከሆነ በኋላ ወጪያቸውን ሊያሳብደን ይችላል። በጣም ከባድ ነው የሚሆነው፣ ጥንቃቄ ያስፈልጋል። ከዚህ በተጨማሪ ደግሞ የፍሬን ሸራዎች መታየት አለባቸው። ይታወቃል፣ የተሽከርካሪ ከነዳጅ መኪና አንጻር ፍሬን ሸራቸው የረጅም ጊዜ መቆየት ባህሪ አላቸው። ምክንያቱም ሪጀን ብሬኪንግ የሚባለ ወይ ደግሞ ራሱን በራሱ ፍሬን የሚያ ሲስት ከሞተሩ ማለት ነው። ያው ኢመርጀንሲ ብሬክ አሲስት ሳይሆን እያልን ያለ ነው። ራሱ በራሱ ስንል እግራችን ከአንድ ከነዳጅ ፔዳል በምናነሳበት ጊዜ ራሱ ሞተሩ ወደፊት መሽከርከሩን ትቶ ወደኋላ ሲሽከረከር ባትሪ ቻርጅ ያደረግልናል የምንለው ቴክኖሎጂ አላቸው። ያ በመሆኑ የባትሪ ፍሬን ሸራቸው ረጅም ጊዜ መቆየት ባህሪ አለ። ነገር ግን ክረምት በሚሆንበት ጊዜ አንዳንድ ጊዜ እንደዚህ አይነት ነገሮች በስነስራት ላይሰሩ ይችላሉ። እነዚህ ነገሮች ጥንቃቄ ማድረግ ያስፈልጋል። ከዚህ በተጨማሪ ደግሞ ጎማ ላይ ማየት አለብን። ከዚህ በፊትም ስናነሰው ነበር። አንዳንድ የሚነሱ ጥያቄዎች ስላሉ የኤሌክትሪክ ተሽከርካሪ ከነዳጅ መኪና አንጻር ቶሎ ቶሎ ባትሪ እንትን ጎማ ይጨርሳል የሚባል ነገር አለ። አጋጥሞሃል እንደዚህ? አዎ ብዙ ጊዜ ይነገራል። አዎ ይህ ምንድን ነው? መኪኖቹ ከፍተኛ ጉልበት ነው ያላቸው እንጂ እስከ ዛሬ የለመድናቸው እንደ ተሽከርካሪዎች አብዛኞቹ መቶ የፈረስ ጉልበት ቢበዛ ሁለት መቶ ቢሄዱ ናቸው አንዳንድ ከተማ ውስጥ እያየናቸው ያለናቸው ተሽከርካሪዎች 300፣ 400 የሚፈረስ ጉልበት ያላቸው የኤሌክትሪክ ተሽከርካሪዎች አሉ። እነሱን ቴክ ኦፍ ሲያደርጉ ወይ ደግሞ ከነዳ ወዲያው አረንጓዴ ሲበራ ረገጥ ስናደርጋቸው በጣም ሩጦ የሚሄዱ መኪኖች አሉ። መሬቱን ቆጥጦ ላይዝልን ስለሚችል እዛ ላይ ትራክሽን ስለማይኖረው ሁለት የመሽከርከር ምናም እነዚህ እነዚህ ነገሮች ባትሪ እንትን ቻርጁ ቶሎ ማነው ጎማው ቶሎ የማለቅ ነገሮች እንዲያመጣ ያደርጋል። ስለዚህ ጎማችን ማለቅ አለማለኩን በስነስርዓት ማየት አለብን። ከዚ በተጨማሪ ደግሞ የኤሌክትሪክ ተሽከርካሪዎች ክብደታቸው ራሱ ከነዳጅ መኪኖች አንጻር ከበድ የሚሉ ናቸው። ስለዚህ ይህም ጎማው አንደኛው እንዲያልቅ ከሚያደረጉ ነገሮች መካከል አንዱ ነው። ስለዚህ ክረምት በሚመጣበት ጊዜ ታውቃለህ፣ ጎማው ሊሾ ከሆነ ይዞ ነው የሚሄደው። መኪኖች ደግሞ ፍሬን ለመያዝ የሚጠቀሙት ርቀት አጭር ርቀት ነው ጤነኛ ሲሆኑ። ነገር ግን ክረምት በሚሆንበት ጊዜ ጎማው ሊሾ ከሆነ ፍሬን ከያዝከው ይዞ ነው የሚሄደው። ክብደትም አላቸው እነዚህ ነገሮች መታሰብ አለባቸው። እነዚህ እነዚህ ነገሮችን በስነስርዓት እያየን ጥንቃቄ እያደረግን መጠቀም ይኖርብናል። ሌላኛው ደግሞ ኤሲ ነው። በጣም ክረምት ላይ ግዴታ ነው አይደለ? ኤሲ እንጠቀማለን። ምንድን ነው የነዳጅ መኪኖች ላይ አስተውለ ከሆነ ኤሲ ሲበራ ነዳጅ ይበላል ይባላል። የሌሎች መኪና ደግሞ ቻርጅ ይበላል ማለት ነው። ስለዚህ ኤሲ የምንጠቀምበትን ቦታ መለየት አለብን። አጠቃቀማችን ማወቅ አለብን። አንዳንድ መኪኖች ኤሲ ያለው ራሱ መስታወቱን በጨርቅ እየወለወለ የሚሄድ አሽከርካሪ ምታየዋለ። ስለዚህ መኪና ኤሲ አጠቃቀም እንዴት ነው የሚሉትን ነገሮች እዛው የመኪና ኢንፎቴመንት ስክሪን ላይ ብናየው ያሳየናል ከዛ ደግሞ መጠቀም ያሉብን ሰዓቶች ብቻ ላይ ነው ከዛ ውጭ ግን ዝም ብለን አብረተን ከተው ነው ቻርጃችን ላይ በተለይ ከከተማ ውጭ ብናሽከረከር ከሆነ ሃይዌ ላይ የሌፍ መኪኖች እንደሚታወቁት ከነዳጅ መኪኖች አንጻር ሃይዌ ብዙ አይወዱም ሃይዌ ላይ ሆነን ኤሲ መጠቀም ግድ ነው ምክንያቱ በጉም መንዳት ያስከባድ ነው ነገር ግን የምንጠቀምበትን ሰዓት እየለየን ብናሽከረክር ጥሩ ነው እንላለን እንግዲህ በጣም ወሳኝ ወሳኝ ነገር ነው ያነሳኸው። በተለይም ይሄ ከጥንቃቄ ጋር ተይዞ ቅድሚያ ሴፍቲ ነው አይደል? ሁሌ ጊዜ ሴፍቲ ከሌለ ምንም ዋጋ የለውም። ብዙ ጊዜም እንደውም ስናነሳ የሚስተዋሉት ነገሮች ለሴፍቲ የምንሰጠው ቦታ በጣም አናሳ ነው። የሌስ ተሽከርካሪዎች ስናወራ የሃይብሪድ መኪና ባለቤቶች ደግሞ እኛስ እንዳይሉ ትንሽ ነገር ለነሱ መልስ ለመስጠት ያህል ነው። በተለይ ፕለጊን ቻርጅ ፕለጊን ሃይብሪድ የሆኑ ተሽከርካሪዎችን ቻርጅ በምናደርግበት ጊዜ እንዳወራ ነው የሌት መኪና ላይ የምናደርጋቸው ጥንቃቄዎች እናደርጋቸው ይገባል። የነዳጅ መኪና ሆነው ሃይብሪድ ወይም ደግሞ ነዳጅንም ኤሌክትሪክንም አንድ ላይ የሚጠቀሙ ተሽከርካሪዎች ደግሞ ሌላኛው መጠንቀቅ ያለባቸው ነገር ለምሳሌ አስተውለ ከሆነ ጎርፍ በሚሆንበት ጊዜ አሽከርካሪዎች በመስኮት ነው የሚወጡት። ያ ነው መደረግ ያለበት። በሮቻችን መንከፍት ከሆነ የሃይብሪድ ባትሪው ብዙ ጊዜ ከመኪና ወንበር የኋላ ወንበር ከስር ነው የሚቀመጠው። በር በምንከፍትበት ጊዜ ውሃ የሚገባ ከሆነ ያለምንም ጥርጥር ያንን ባትሪ ሊያገኝብን ይችላል። ስለዚህ እነዚህ ጥንቃቄዎችን ሊደረግ ይገባል። የሌ ተሽከርካሪዎችም ደግሞ እንዳልነው ነው። ሃይ ቮልቴጅ ባትሪ ቬንቲሌሽኑ በላይ ስለሚሆን ከማለትም ከወንበሩ የሃይ ቮልቴጅ ባትሪው እንደ አየር ያስፈልገዋል፣ አይደለ እንዳይሞቅ። እነሱ ነገሮች አየር ማስገቢያ የሚሆኑ ከላይ ከወንበሩ ስር ላይ ስለምናገኛቸው በርስን ከፍት እሱ ነገር ጥንቃቄ ማድረግ ይገባል እንላለን። እንግዲህ እነዚህ እነዚህ ጥንቃቄዎችን ካረጉ የሃይብሪድ ይሁን ኤሌክትሪክ ሽከርካሪዎችን ይህንን ክረምት ያለምንም ችግር ማለፍ ይችላሉ።